ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላል ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም አለማት ሆናችሁ መማር የምትፈልጉ ልጆች በኢሞ በቴሌግራም ደግሞ በዋትሳፕ ታች ላይ ባለው ስልክ በመደወል ተመዝግባችሁ ትምህርታችሁን መከታተል ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላት ንባብ ልምምድ ይሆናል ማለት ነው። በዛሬ ቪዲዮችን አማርኛ ቃላቶችን በደንብ አድርገን የምንመማር የምንለማመድ ይሆናል። ፊደላቶችን እንዴት ገጣጥሞ ቃላት መመስረት ማንበብ እንደሚቻል በቀላል መንገድ አሳያችኋለሁ። እስከመጨረሻው መጨረሻው ቪዲዮን በደንብ ቢዩት። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ። አሁን ቀጥታ ወደ ትምህርታችን እንገባለን። እነዚህ በሶስት ረድፍ አድርዬ እዚህ የምታያቸው እነዚህ የአማርኛ ቃላቶች ናቸው ማለት ነው። እነዚህን ከመጀመሪያው ጀምሪ ያነብላችኋሉ እናንተ ደግሞ በደንብ መከታተል አለባችሁ ማለት ነው። አሁን ቀጥታ ወደ ንባብ እንገባለን። እዚህ ጋር ምን ይላል? ተመለሰ ተመለሰ ተመለሰ ይላል። አሁን ይሄ አራት ፊደላቶች አሉ። አራቱ ፊደላቶች ደግሞ አራቱም የመጀመሪያ ድምፆች ናቸው ማለት ነው። የመጀመሪያ ድምፆች ናቸው። ብዙ ጊዜ የመጀመሪያ ድምፆች ከሆኑ ለማንበብ በጣም ቀላል ነው። ሁለተኛ፣ ሶስተኛ፣ አራተኛ እስከ ሰባት፣ ስምንተኛ ቤተሰቦች ውስጥ ላይ ከሆኑ ግን ለማንበብ ገና ጀማሪ ከሆናችሁ ትቸገራላችሁ። የመጀመሪያ ድምፅ ከሆኑ ግን ቀጥታ ምንም ነገር ብዙም አያስቸግሩም ማለት ነው። ስለዚህ ይህ ምን ይላል ተመለሰ ብለን ማንበብ እንችላለን ማለት ነው። ወደ ቀጥል ስመጣ ለዚህ ጋር ደግሞ አ አመሰገነ፣ አመሰገነ። እዚ ጋር ደግሞ አምስት ፊደላቶች አሉ። አምስቱንም በቅደም ተከተላቸው ስርዓት ባለውን መልኩ አድርገን ስናነባቸው ምን ይላል? አመሰገነ ብለን እናነባለን ማለት ነው። ከዚህ ጋር ደግሞ ተ ደ ሰተ ተደሰተ ተደሰተ። እዚህ ጋር ደግሞ ባለ አራት ፊደል ሁሉም ግን የመጀመሪያ ፊደላት መሆናቸውን ማስተዋል አለባቸው። እዚጋ ተደሰተ ይላል ማለት ነው። እሺ ከዚህ ጋር ደግሞ ጠየቀ ጠየቀ ጠየቀ። እነዚህ ደግሞ ሶስት ፊደላቶች አሉ። ከዚህ ከዳር ጀምረ ወደ ስናነብ ጠየቀ የሚል ቃል ይሰጠናል ማለት ነው። እሺ ከዚህ ጋር ደግሞ መገበ መገበ መገበ። ዘ ማሪ ዘማሪ ዘማሪ። ከዚህ ጋር ደግሞ ዘ የመጀመሪያ ፊደል ነች። ማ ማለት ደግሞ የመቤተሰብ የመቤተሰብ አራተኛ ነች። ሪ ማለት ደግሞ የረ ቤተሰብ ሶስተኛ። እነዚህን በአንድ ላይ በቅደም ተከተላቸው ስናነባቸው ምን ይላሉ? ዘማሪ የሚል ቃላትን ይሰጠናል ማለት ነው። ወደዚህ ስንመጣ ደግሞ መዝሙር መዝሙር መዝሙር መ ማለት የመጀመሪያ ፊደል ብያቸው አሉ። ዝ ማለት የዘ ቤተሰብ ስድስተኛ። እዚህ ጋር ዘማሬ ስንል ዘ ታስታውስ ከሆነ እች ዘ የመጀመሪያ ፊደል ነች። ይህች ቤተሰብ ደግሞ ስድስተኛዋ ደግሞ ዝ ትባላለች። እዚህ እንደምታይዋት፣ ሙ ማለት የመቤተሰብ የመቤተሰብ ሁለተኛ፣ ር ማለት የረ ቤተሰብ ስድስተኛ። በአንድ ላይ መዝሙር ሚል ቃላትን ይሰጠናል። ከዚህ ጋር ደግሞ ጨ ለማ ጨለማ ጨለማ ጨ የመጀመሪያ ፊደል ነሽ ለ የመጀመሪያ ፊደል ነሽ ማ ማለት ደግሞ የመ ቤተሰብ አራተኛ ጨለማ። ጀመሩ ጀመሩ ጀመሩ ጀ የመጀመሪያ ፊደል መ የመጀመሪያ ፊደል ሩ ማለት የረቤተሰብ ሁለተኛ ሁለተኛዋ ጀመሩ። ኦኬ፣ ወደ ስን መጣ ደግሞ ተፈጥሮ ተፈጥሮ ተፈጥሮ የመጀመሪያ ፊደል የመጀመሪያ ፊደል ጥ ማለት የጠ ቤተሰብ ስድስተኛ፣ ሮ ማለት የረ ቤተሰብ ሰባተኛ። በአንድ ላይ ምን ይላሉ እነዚህ? ተፈጥሮ ሚል ቃላትን ገጣጥመን ማንበብ እንችላለን ማለት ነው። ከዚህ ጋር ደግሞ መጸለይ መጸለይ መጸለይ። ይ ማለት እዚህ ጋር የቤተሰብ ስድስተኛ፣ እነዚህ ሶስቱ ደግሞ የመጀመሪያ ፊደል መጸለይ። ኦኬ ከዚህ ጋር ደግሞ ዘመናዊ ዘመናዊ ዘመናዊ እነዚህ ሁለቱ የመጀመሪያ ፊደል ናቸው። ና ማለት ደግሞ የነ ቤተሰብ አራተኛ ነች። ዊ የወ ቤተሰብ ሶስተኛ ሶስተኛ የወ ቤተሰብ በአንድ ላይ ዘመናዊ ዘመናዊ ይላል። እሺ፣ ወደዚህ ሲመጣ ደግሞ አሸባሪ አሸባሪ አሸባሪ ሁለቱ የመጀመሪያ ፊደል ናቸው፣ የመጀመሪያዎች ባ ማለት ደግሞ የቤተሰብ አራተኛ ነች። ሪ ማለት ቀደም ብዬ እንደነገርኳቸው ሶስተኛ የረ ቤተሰብ በአንድ ላይ አሸባሪ እሺ፣ ከዚህ ጋር ደግሞ ደብዳቤ ደብዳቤ ደብዳቤ ደ የመጀመሪያ ፊደል፣ ብ ማለት የበቤተሰብ ስድስተኛ፣ ዳ ማለት ይህች የደቤተሰብ አራተኛዋ፣ ቤ ማለት የበቤተሰብ አምስተኛ፣ በአንድ ላይ ደብዳቤ የሚል ቃል ይሰጠናል ማለት ነው። እሺ፣ ከዚህ ጋር ደግሞ ተሸላሚ ተሸላሚ ተሸላሚ ታ የመጀመሪያ ፊደል ሻ የመጀመሪያ ፊደል ላ ማለት የለቤተሰብ አራተኛ ሚ ማለት የመቤተሰብ ሶስተኛ ሶስተኛ፣ በአንድ ላይ ተሸላሚ ይላል። ኦኬ ከዚህ ጋር ነው ስትመጣ ደግሞ መሸከም መሸከም መሸከም ም ማለት የመቤተሰብ ስድስተኛ፣ ሌሎቹ ደግሞ እነዚህ የመጀመሪያ ድምፅ ናቸው። በአንድ ላይ መሸከም ይላል። ነፃነት ነጻነት ነጻነት፣ ነ የመጀመሪያ ፊደል፣ ጻ ማለት የጸቤተሰብ አራተኛ፣ ነ የመጀመሪያ ፊደል እንዳልኋችሁ፣ ት ደግሞ የተቤተሰብ ስድስተኛ፣ በአንድ ላይ ነጻነት ይላል። እሺ ከዚህ ጋር ደግሞ ጠን ካራ ጠንካራ፣ ጠንካራ፣ ጠ የመጀመሪያ ፊደል፣ ን የነ ቤተሰብ ስድስተኛ፣ ካ የከቤተሰብ አራተኛ። ከዚህ ጋር መሸከም ስንል ከ የዚህ ቤተሰብ አራተኛው ካ ትባላለች። ራ ማለት ደግሞ የረ ቤተሰብ አራተኛ። ስለዚህ በአንድ ላይ ምን ይላል? ጠንካራ ጠንካራ ይላል ማለት ነው። ኦኬ። ከዚህ ጋር ደግሞ ተሳትፎ ተሳትፎ ተሳትፎ ተ የመጀመሪያ ፊደል ሳ የሰ ቤተሰብ አራተኛ ት የተ ቤተሰብ ስድስተኛ ፎ የፈ ቤተሰብ ሰባተኛ ተሳትፎ ተሳትፎ። እሺ ከዚህ ጋር ደግሞ መ ምህር መምህር መምህር መ የመጀመሪያ ፊደል ም የመቤተሰብ ስድስተኛ ህ የሀ ቤተሰብ ስድስተኛ ር የረ ቤተሰብ ስድስተኛ በአንድ ላይ መምህር መምህር እሺ የመጨረሻ ደግሞ ች ምትላለች ተ ተ ማ ሪ ተማሪ ተማሪ ተ የመጀመሪያ ፊደል ማ የመቤተሰብ አራተኛ ሪ የሬ ቤተሰብ ሶስተኛ። እነዚህን በአንድ ላይ ስናነባቸው ተማሪ የሚል ቃል ይሰጡናል ማለት ነው። ለዛሬ ይዤላቸው የመጣሁት ቪዲዮ ይሄን ይመስላል ማለት ነው። እነዚህ አጠቃላይ የአማርኛ ቃላቶች ናቸው። እንግዲህ እነዚህን ቃላቶች ለማንበብ መጀመሪያ ፊደላቶችን መሞከር መለማመድ፣ ሰላሳ አራቱን ፊደላት ይጠበቃል ማለት ነው። እነዚያን ከተለማመዳችሁ በኋላ ደግሞ ቃላት ምስረታ መለማመድ ወሳኝ አማርኛ ለማንበብ ቃላቶች መጀመሪያ መለማበር በጣም አስፈላጊ ስለሆነ ነው ይህን ቪዲዮ ይዤላችሁ የመጣሁት። ቀጣይ ደግሞ ሌሎችንም ቃላቶችንም ይዤላችሁ እመጣለሁ። እንዲሁም ደግሞ እንግሊዝኛው ደግሞ መማር ማወቅ የምትፈልጉ ልጆች ደግሞ ቪዲዮ ሰራለሁ፣ እየገባችሁ መከታተል ትችላላችሁ። በውስጥ መስመር ደግሞ ተመዝግባችሁ መማር ከፈለጋችሁ ደውሉ ታገኙናላችሁ። መልካም ጊዜ። ባይ ባይ።